እሷም ክብርና ምስጋና ይድረስልን። ቅዱሳን ሰማዕታት፣ መላእክት፣ ሊቃነ መላእክት ሁሉም እንደየ ክብረ ማረጋቸው ክብርና ምስጋና ይድረስልን፣ አሜን። እንዴት አላችሁ? እንደምቀረባችሁ እንደምስትና ደጋ ቆያችሁ። እንኳን አደረሳችሁ። በየለት ታስበው የሚሉት ቅዱሳን ወርሃዊና ዓመታዊ ክብረባል እንኳን አብሮ አደረሰን። ይሰጣቸዋል ብያሉ የቅዱሳኑ ረዳታቸው እና ጸሎታቸው በያለንበት ይጠብቀን። ሀገራችን ሰላምን፣ ፍቅርን፣ አንድነትን ይስጥልን። አሚን አሜን። እንኳን አደረሳችሁ። ዛሬ ታስቡ የሚል ግንቦታ አንስቴቀን የሚከበሩ አመታዊ የቅዱሳን በዓላት አባ አፋጼ ወአባ ጉባ አባ አፋጼ እና አባ ጉባ ቁጥራቸው ከተሳቱ ዘጠኝ ከተሳቱ ዘጠኙ ቅዱሳን ነው። አባ አፋጼ ጻድቁ የተወለዱት እስያ ውስጥ በአምስተኛው መቶ ክፍለ ዘመን ሲሆን ወላጆቻቸው አቡልዲስ እና አቅሌስያ ይባላሉ። ገና በሕፃንነታቸው ብሉይ ከሐዲስ ጠንቅቀው ወደ ግብፅ ወርደዋል። በዚያም በአባ መቃርስ እጅ መንኩሰዋል። አባ አፍፄ ወደ ኢትዮጵያ የመጡት በአልአሜዳ ዘመን ከስምንቱ ባልንጀሮቻቸው ጋር ነው። ጻድቁ ጸበል እያፈለጉ ብዙ ድውያንን ፈውሰዋል። ትግራይ ውስጥ የሃ የተባለው ቦታው ማረፊያቸው ነበረ። ቦታ ማረፊያቸው ነበረ። ለጻድቁ በጥቂቱ እነዚህን እንጠቅሳለን። ከአንድ መቶ ዓመት በላይ አበምኔት ሆነው በኖሩበት ገዳማቸው በፍጹም ትጋት በጾምና በጸሎት አገልግለዋል። በመጀመሪያ ያስከተሏቸው 360 ደቀ መዛሙርት ጨምሮ በብዙ መናንያን ብዙ መናንያን አፍርተው በሀገራችን ገዳማዊ ሕይወትን አስፋፍተዋል። ቅዱሳት መጽሐፍትን ከርኩስና ከጽርዕ ቋንቋ ወደ ግዕዝ ተርጉመዋል። በስብከተ ወንጌል ለሀገራችን ብርሃን አብርተዋል። ሕዝቡ በጣም ስብከታቸው ይገረም ስለነበረ አፍፄ ወይም አፈ አፄ ብሏቸዋል። የአፄ የንጉስ አንደበት ያለው ወይም ንግግር አዋቂ ማለት ነው። ጻድቁ ከሁለት መቶ ዓመታት በላይ ቤተ ክርስቲያንን አገልገለው አገልግለው በዚች ቀን በስልሳ በ684 ዓም ተሰውረዋል። እግዚአብሔርም በስማቸው ለተማጸነ ቀዳማቸውን ለተሳለመ የምሕረት ቃል ኪዳን ሰጥቷቸዋል። አባ ጎባ። ጻድቁ የተወለዱት ታኅሳስ ዘጠኝ በ336 ዓም በመንፈቀ ሌሊት ነው። አባታቸው ጌሮሎስ፣ እናታቸው ቴዎዶክሲያ ደጎች ነበሩ። አባ ጎባ ወይም ባ ተጠብቆ ይነበብ ጉባ በተወለዱ ቀን ጌታችን ከመላእክቱ ጋር በመውረዱ ቤታቸው ለሰባት ቀን ብርሃን ተሞልቶ ነበረ። ሕፃኑ ጉባም ፈጣሪያቸውን ሀሌሉያ ብለው አመስግነዋል። በልጅነታቸው መጽሐፍትን አጥንተው ወደ ገዳማ አስኬንትስ ገብተው መንነዋል። ለበርካታ ዓመታት ከተጋደሉ በኋላ ሊቀ መላእክት ቅዱስ ገብርኤል ወደ ቅድስት ሀገር ኢትዮጵያ ሂድ ብሏቸው ከስምንቱ ቅዱሳት ጋር ወደ ሀገራችን መጥተዋል። በወቅቱ ዕድሜያቸው ከ140 በላይ ነበረ። ጻድቁ አባ ጎባ እንደ መሰሎቻቸው በስብከተ ወንጌል መጽሐፍትን በመተርጎም ገዳማትን በማስፋፋትና ቤተ ክርስቲያናትን በማነጽ ቆይተዋል። በተለይ ራማ ኪዳነ ምሕረት የእርሳቸው ናት ይባላል ጻድቁ ጻድቁ ቅዳሴ ሲቀድሱ ከመሬት ከፍ ብለው ነበር። ብዙ ጸሎቶችን አፍልገው፣ ብዙ ጸበሎችን አፍልገው ድውያንን ፈውሰው ምታንን አስነስሰው መቤታችንን የብርሃን መስቀል ሰጥታቸዋለች። ጻድቁ ከበርካታ የቅድስና ዘመናት በኋላ በዚች ቀን አርፈዋል። አርፈው በገዳማቸው ተቀብረዋል። በዘመኑ ትኩረት ካጡ ታላላቅ ገዳማት አንዱ ይኸው ትግራይ ውስጥ የሚገኘው የአባ ጉባ ገዳም ነው። በነገራችን ላይ ጉባ ማለት አፈ ማህር ጥዑመ ልሳን ማለት ነው። ቻሩ መድኃኔዓለም ክርስቶስ የዛርጋን በረከት ያድለን፣ በጸሎታቸውን በደላችን ይቅር ይበለን። ግንቦት ሀያዘ ቀን የሚከበሩ አመታዊ የቅዱሳን በዓላት አንደኛ አባ አፍፄ ወይም ከዘጠኙ ቅዱሳት፣ ሁለት አባ ጉባ ከዘጠኙ ቅዱሳን፣ ሶስት አባ ስምዖን ገዳማዊ፣ በሰባት ዓመታቸው መንነው ለሰማኒያ አንድ ዓመታት በተጋድሎ የኖሩ ሶሪያዊ። አራት አባ ይስሐቅ ጻድቅ። ወርሃዊ በዓላት፣ በዓለ ልደቱ ለክርስቶስ፣ ቅድስት አርሴማ ድንግል። ሶስት ቅዱስ ጴጥሮስ ተፈጻሜተ ሰማዕት። አራት ቅዱስ ማርቆስ ዘሮሚ። አምስት ቅድስት ፍቅርተ ክርስቶስ ስድስት ቅዱስ ዘርአ ክርስቶስ፣ ሰባት ቅዱስ ቀሌምንጦስ ሐዋርያ፣ ስምንት ጉባኤ ሰማታት። ነቢይን በነቢይ ስም የሚቀበል የነቢይን ዋጋ ይወስዳል። ጻድቁን በጻድቅ ስም የሚቀበል የጻድቅን ዋጋ ይወስዳል። ማንም ከነዚህ ከታናናሾች ለአንዱ ቀዝቃዛ ውሃ ብቻ በደቀ መዛሙርት ስም የሚያጠጣ እውነት እላችኋለሁ፣ ዋጋው አይጠፋበትም። ማቴዎስ አስር